ጉድ እኮ ነው። እናቲቱ እንሂድ እንሂድ ልጅቱ፣ እንቅር እንቅር አለ። ሀገራችን ሰው፣ ግማሹ ሰው እናግባ ይላል፣ ግማሹ ሰው ባልጥሮ አይደለም እንፍታ ይላሉ፣ ግማሹ ሰው ልጅ እንውለድ ይላሉ፣ ግማሹ ሰው እናርግዝ ይላሉ ማለት ነው። ዝብርቅርቅ ያለ ኑሮ ላይ ነው ያለ ነው ማለት ነው። አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራቸው የመሪም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናቸው ልኝ? እኔ ሰላም ነኝ፣ ሀምዴላ ለቻናል አዲስ የሆናችሁ ሼር ላይክ ሰብስክራይብ እያደረጋችሁ ገባ ገባ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው ውዶችዬ። እናንተስ እንዴት ናችሁ? ሰላም ናችሁ? ደግዬ ናችሁ? ሰላማችሁ በያላችሁበት ብዝት፣ ትርፍ ይበልኝ እንደ መሬት አሻዋ፣ እንደ ሰማይ ኮከብ። ከኔ ጋር ሁሉም ሰላም ነው ማለት ነው። ዛሬም እንደ ተለመደው እንደ ማናቸውም ሶሻል ሚዲያ ተከታታይ ወይም ተጠቃሚ እንደ መሆን ያንጻር ዞር ዞር ትል የተለያየ ነገሮችን አይቻለሁ ማለት ነው እሱም በጥንዶች መካከል ያለው ነው ያው ቡናው በፊት ቁርሱ በኋላ በሆነበት ጥንዶች ነው የምፈተፈተው ማለት ነው። እሱ ምንድን ነው እንግዲህ የና ብርሽና ነሩታ ጉዳይ ነው ማለት ነው። የእነሱ መሽን ብሎ ብሎ ብሎ ብሎ ልክ ወንዝ ወይም ቁጥር ቁጥር አሁን ገደብ የለውም። የወንዝም ውሃ ገደብ የለው፣ የና ብርሽም ጉዲና የና ብርሽ ታሪክ ማለቂያና ወሰን ገደብ የሌለው ታሪክ ነው ያላቸው ማለት ነው። ምክንያቱም ያለኒካት ነካካ ነው ያለ ኒካ ያለ ጾለት ያለ ፍቃድ ትዳር ውስጥ ገብተው ተዘፈቁ። ትዳራቸው ሁሉ ምን ሽርሽር ሽርሽር ያለ ህይወት ነው ያላቸው ማለት ነው። እንደዛ ይታችኋል። ዱባይ እናትና አባታቸው ለቡና ለሻይ የማይሉ የሰፌር ቆሎ የመዲያም ገረዶች ሁሉ ዱባይ ተቀጥረው የመጡበትን አላማ ረስተው በሰርግ በገስር ናይማ ነይ ናይማ ነይ እንዳንቺ ነይ አላየሁም እያለ እየዘፈኑ ጡታቸውን እንቅጣቸውን እያንዘላዘሉ ደግሰው ሰው ዳሩት ማለት ነው። አሁን ምን ሆነ? እርግዝና ለተባለ ሆድ ውስጥ እርጉዝናታው እኔ አልፈልግም ልዩንም አንቺንም ተፈለግሽ አስወጪው። አላታ የጉዲ ያገር፣ የጉዲ ያገር። አንቺ እንጀራ ተማናስሽ ሚጥሚጣ በዛብሽ እኮ ነው። ምን ይተጋብተው? ምን ይፍቹ? ምን ልዩ እንደመጣ የነሱ አላዴል ህፃን ትንሆን ጭቃ እያቦካን የምንቦረጫጨቀው ያ ማለት እነሱ ላይ ነው። እነሱ በልጅነታቸው ጭቃ ውሃው ውስጥ እየተንቦራጨቁ አላደጉም። አሁን ታደጉ በኋላ ነው ጭቃ እያቦኩ የምንቦረጫጨቁት ማለት ይቻላል ማለት ነው። እና እንዴት ልጁን ስታስወርዳለች? አካለ ሀዴል ወደ ፈቅድህ ትሰራ አልጋው ላይ ተኝተህ ትታረግ ትታደር ይጥምሃል። ሌስ የትናት ትጠነሳለች ወይም ጧት ወይም በወሮ ወይም በሶስት ወሮ የዛን ጊዜ ወደኋላ ማፈግፈግ ተገቢ አይደለም። ገና ልያ ገረዲቱን ገና ምንም ያልተነካካችሁ ዘንድ ሄደህ እንደገና እሷም ዘንድ እኮ ብትሄድ እንደዚሁ ትሰጣት ማታ ማለት ነው። ጡጦ ትሰጣት ያስረግዛታል። ጡጦ አዎ፣ ሩታም እኮ በፊት ባታፈቅራትም ብታፈቅርህ እሷ ማለት ነው። እንደዚ በፊት ውኝ ውኛለች ነበረች። ጡጦ ሰጠሃት አረገዘች። ከዛ አስጠላችሁ ሌላቱ ዘንድ ደሞ ህርክ ጡጦ ልሰጥ ማለት ነው። ኧረ ተው እንደዚያ አታርጉተው። አሁን እናንተ ኢትዮበሮች፣ ኢትዮጵያ እንደው ዶራሩ አስክሮ አስክሩ እንደው ታጣጡ ሰከራችሁ እንዴ? አዎ፣ ኢትዮፕ ነፍ ዶራ ይሰጣችኋል አለናንተ። የሚስትህን የልጅህን የባልሽን ገበና ደባባይ ለሌሊ ታሪክ የሚሆን ቪዲዮ እየጫንሽ እያኖርሽ አዎ፣ እይታ ይኖረዋል፣ ዶራር ይሰጣችኋል። ግን እድሜ ልካችሁን ቁማችሁን ሞታችሁን የምታፍሩበት ቪዲዮ እንደምትሰሩ እናንተ አሁን አይገባችሁም። በአንድ ደቂቃ ብዙ ነገር ይበላሻል። የዘላለም የአንድ ደቂቃ ጥፋት ወይም የአንድ ደቂቃ ስተት፣ የዘላለም ጸጸት ይላል ምንድ ነው ያ። እናንተ ለዶራርና ለጊዜያዊ ለቅምቃሚ ሽርፍራፊ ብር እያላችሁ የዘላለም የምትጸጸቱበትን ቪዲዮ የምትሰሩ ሰዎች ታሁኑ ተአቀቡ ማለት ነው። ሁላችሁም መከልከል ያለን የኢትዮጵያ ኢትዮበሮች፣ ባለትዳሮችም ላጤዎችም ዝምላችሁ ለሱሳችሁ ማለት ነው ዝምላችሁ ለሱሳችሁ ለጭጣችሁም ምድያችሁ እጮኛንን ለምትሉትም ገና ምንም የለይ ለምትሉትም ሁላችሁም ሽርፍራፊ ዶራር እየፈለጋችሁ ነው እንጂ ሀቀኛውንና እውነተኛውን ጥርት አድርጎ የሚሰራ ኢትዮበር አበዴን ፍጹም የለም። እኔ ተንበርክኬ እምላለሁ። ሁሉም ለራሱ ጥቅም ነው። እየጨመረ እየቀነሰ የሌለውን አለኝ አለውን የለኝም እያለ የሚሰራው ለሽርፍራፊ ዶላር፣ ለሽርፍራፊ ሳንቲም እያለ ነው። ደግሞ እንደዛ እያደረጉት ይሰሩ። ሰውም የሰፌር ቆሎ ነው። እነሱን ነው የሚመለከቱት። ራሱ በኮመንትም ሆነ እንደዚህ ፍትፈታ እየሰሩ እዚህ ላይ ሀራም ነው፣ እዚህ ላይ ሀላል ነው ብለው አያስተምሯቸውም፣ አይነግሯቸውም። ዝም ይሏቸዋል። ዝም ብለው እንደ ቦይ ውሃ ይሄዱበታል ማለት ነው። ይሄስ ተመልካች አምሮታል መሰል ይሄስ ተመልካች ተመችቷቸዋል መሰል እያሉ አንዴ፣ ቦይ ውሃ ታወቃችሁ፣ ቦዩን በትክክል ቆፈራችሁ፣ መሬት አላስያዛችሁት፣ ዝም ብሎ ውሃው ትመጣ ምን ሽርሽር ሽርሽር ብሎ ነው የሚሄደው። ቦዩን ግን በደብ ተቆፈራችሁለት፣ በዛችሁ በቦዩ እየተንጠፈጠፈ ስርዓቱን ጠብቆ ነው የሚጓዘው። የኢትዮጵያ ዩቱበሮች ማለት ቦይ የሌላቸው ገደብ የሌላቸው ስርዓት የሌላቸው ናቸው ሁሉም ወለ ሴት፣ ወለ ወንድ፣ ወለ ጥንድ፣ ወለ ፍቅረኛ፣ ወለ ሲንግል አንድ ለራሷ ነው እንጂ ለሰው ዋጋ ልክፈል ብላ የምትሰራ ያለች እንግዲህ ይመጣ ምግብ ተዛዝ እየሰሩ የሚያቀርቡትም ለታይታቸው፣ አቤት እነሱ ምግቡ እየተባለ ቪዲዮዋቸው ፎሎ ይደረጋል። በዛ ባወጣቸው ወጪ ያ ቪዲዮ የታየላት ብሩን ይከሳታል ማለት ነው። አዎ ለታይታቸው፣ ለዝናቸው ልታይ ለታይ ለማለት እንጂ አንድ የኢትዮጵያ ኢትዮብር አንድ ጥሩ ነገር ሰርቶ ሰውን ሰው ያረገው ቢሆን ዘካሪያስ ኪሮስ ነው። ዘካሪያስ ኪሮስ እና አብነት፣ ዶክተር አብነት እነሱ ናቸው ተልብ ኢትዮብር። ሌላው ኤክስ ኤክስ ዜሮ ዜሮ ናቸው። ሌላው ሁሉም ለጥቅሙ ነው። ውዶችዬ ዛሬ ይሄን ይመስላል ቢዶዌ። ቀጣይ ቢዶ ውስጥ የምንገናኝ ኦሰላም አሌኩም ረህመቱላ በረካቱ። ቢዶውን ተወደዳችሁ ሸላይቅ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። ይችን የመሰለች መኮረኒ በጥቅል ጎመን ሰርች ያላችኋለሁ። ኑ ክርር አድርገን እንብላትና ፏፈካ ፍንክች እንበል። ኑ ኑ ኑ። አበሉ አበሉ አበሉ አበሉ አበሉ። ገባ። ኦ ማይ ጋድ። ቀጣይ ቪዲዮ ውስጥ የምንገናኝህን ይመስላል። ሰላም አለይኩም ረህመቱላሂ ወበረካቱ